ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ያርች አንድ ሰኔ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ክብሩ ይስፋ ለመድኃኒዓለም። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት የክርስቶስ ሰላም ይብዛልኝ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑኝ። ተጠፋፍተናል፣ ጠፍቻለሁኝ። ያው ስላልተመቻቸልኝ ነው እና እንዴት ናችሁልኝ ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬም ድንገት ነው የመጣሁትኝ እጅግ በጣም ልቤን የነካኝ ልቤን የሰበረኝ ነገር ስላየሁ ነው። ያው ቅድስትን የማያውቃት ሰው አለ ብዬ አላስብም። በሃይማኖቷ ጎበዝ ጠንካራ የሆነች ልጅ ታቋታላችሁ ብዬ አስባለሁ። እና ብሬክስ ዛሬ ያቀረበውን አይታችሁ ከሆነ እኔ እግዚአብሔርን በጣም ነው ልቤ የተሰበረው። በጣም ነው ልቤ የደማው። ማለት እኔም ስደት ላይ ነኝ እና የስደትን መከራና ስቃይ ስላየው ስለቀመስኩትኝ እሷም ደግሞ በስደት ስምንት ዓመት ሙሉ ተሰቃይታ ለፍታ ጥራ እዚህ ያደረሰችው ወንድሟን አታለች። እና በመጀመሪያ እግዚአብሔር አምላክ መጽናናቱን እንዲሰጣት ሁላችሁም በጸሎታችሁ አስቧት። ነገ በእኔ ነው እና ለቤተሰቦቿም፣ ለእሷም፣ ለእናቱም ጽናቱን ይስጣት፣ ጽናቱን ይስጣቸው። እኔ እንጃ ተጀምሮ እስከሚያልቅ ድረስ እንዳነባች ነው እንዳለቀሰች ነው የጨረሰችው። እኔ እንጃ እንዲምን እንደሚያጽናናት አላቅም። በእውነት ያማል። እረፍት ሰዓት ስምንት አመት ሙሉ እነሱን ለማስተማር ስትሰቃይ ስትደክም የቆየችበትን ወንድሟን እሷን በሚያሳርፍባት ሰዓት ማጣት ማለት በጣም ነው የሚያመው። በጣም አስር አመት ሙሉ አልተያየንም ብላለች። እንግዲህ ናራይ ምን ምን እንደሚያጽናናት አላቅም። እንዴት እንደምትጽናና አላቅም። የእውነት ያማል። አምላኪ ሆይ ብቻ ከዚህ ሰውረን ነው የሚባለው የእውነት ኢትዮጵያ ውስጥ አሁን ኒንጃ ምን እየታየ ምን እየተሰማ ምን እየተደረገ እንዳለ አላውቅም በቃ ሁልጊዜ ጊዜ እንደዛ አይነት ነገር ሁልጊዜ ጊዜ ኒንጃ ከቤተሰብም አልፎ ለሀገር የሚጠቅም ልጅ ኒንጃ ምን ቢያደርጋቸው ነው መቼም ይሄ መጥፎ መንፈስ የቅናት መንፈስ ይሆናል ብዬ ነው የማስበው። እንግዲህ እንደሰማችሁት ከሆነ እጅግ በጣም ጎበዝ በሃይማኖቱ ጎበዝ የ24 ዓመት ወጣት ሆኖ በ24 ዓመት እንግዲህ አስቡት። በዛ አፍላ ወጣትነት ላይ የእግዚአብሔርን ስጋ ደም መቀበል ምንኛ መታደል ነው። እግዚአብሔር ይወደዋል። የእውነት እኔ እንጃ አይደል ነው ብቻ፣ እኔን ምን እንደሚያጽናናት አላውቅም። እሷ ለራሷ ለወንድሟ ብቻ ሳይሆን እንደ ስታወራው ራሱ ያለው ስነ ምግባር ያስታውቃል። እና ጓደኛ በአሁኑ ሰዓት ላይ እጅግ በጣም አስፈሪ ነው። ጓደኛ አትመኑ፣ ቤተሰብ የእውነት እንግዲህ ስታወራ ሰምታችሁ ከሆነ ከሰኞ ማታ እስከ ሮብ ድረስ እንግዲህ ጓደኛው እየቆለፈበት እየወጣ እየገባ ሳይናገር፣ ምን አይነት ጭካኔ ነው? ምን አይነት እንግዲህ በጣም ጓደኛው የሆነ ሲታመም ያስታመመው ብዙ ነገር የሆነለት ማለት ነው። እንዴት አስቻለው? ማርያምን እንዴት አስቻለው? ያማል። እግዚአብሔርን እንዴት ነው የተጨቃከል ነው። ምን አይነት ጊዜ ነው የመጣው? በፈጣሪስ ምን በእውነት እንጃ እኔ እስካሁን ከሰማሁት ጀምሮ ራሴን እንዳመመኝ ነው፣ አልለቀቀኝም። ጀምሮ እስከሚያልቅ ድረስ እኔ አብሮያት እያለቀስኩ ነው የጨረስኩት። የጻፈው ጽሁፍ የተገኘው ጽሁፍ ደግሞ የሰማችሁ ሰምታችኋል ብዬ አስባለሁ። የእግዚአብሔርን ትዕዛዛት ነው ልጁ ጽፎ ያስቀመጠው። ማለት ከዛም በፊት እንግዲህ እንደሚያስፈራሩት ነው፣ የሚያስፈራኝ ነገር አለ እያለኝ ነበረ ምናምን ብላለችና። እና እንግዲህ ልጁ በተለያዩ ድርጅቶች እየተፈለገ በኦንላይን ላይ እየተወዳደረ ያለፈ፣ ብዙ ድርጅቶች እንደሚፈልጉት ውጤቱ በጣም ሀይ ስለሆነ ብዙ ድርጅቶች እንደሚፈልጉት ነው። በቅርቡ ወደ ውጭም እንደሚወጣ ነበር፣ ግን ምን ዋጋ አለው ቀጩት። በስማም ከቤተሰብ በላይ ለሀገር የሚጠቅም ልጅ ከንቱ አስቀሩት። እኔ እንጃ ለምንድን ነው ግን ምቀኛ የምንሆነው? ለምንድን ነው ሰው ሲያልፍለት የማንወደው? ለምንድን ነው የማንተጋገዘው? ምን ችግር አለው? ይህ ልጅ እኮ እሱ አለፈለት ማለት ሀገሩን ያስጠራል፣ ቤተሰቦቹን ይረዳል። በስደት በዚህ ፀሐይ በዚህ ብርድና ፀሐይ ሙቀት እየተፈራረቀባት ስምንት አመት ሙሉ ለሰራች እህቱ ያሳልፍላታል። ግን ምን ዋጋ አለው? ቀጩት። የቅናት መንፈስ በእርግጠኝነት የቅናት መንፈስ ነው። ለምን እሱ እንደዚህ በለጠ ነው። አንዳንድ ብቻ ጓደኛ አትመኑ ባካችሁ። እኔ ጓደኛ ሁሉም አንድን ማለት አልችልም። ግን እኔ ማንን ማመን እንደሚቻል አላቅም። ሰዓቱ ከፍተዋል። ተጠንቀቁ የእውነት ወደ ፈጣሪያችሁ ጾሙ፣ ጸልዩ፣ እግዚአብሔርን ተጠጉ። በአሁን ሰዓት ሰው ከባድ ነው። እንዲህ በአጭር ያስቀራል። እንደዛም ሆኖ ደግሞ ፍርድ ላይ ያለውን ነገር እንደሰማችሁት ነው። እኔ በእውነት እኔ እንዴት ብሎ እንደሚወጣላት አላቅ። እንዴት ብላን ነው የምትጽናን ነው? ገዳዩ እንኳን ሳይያዝ ማለት ነው። ብያዝም ሊፈታ ነው ምስክር ባለፈው የምንሰማው መሰላችሁ ያስቀኛል የኛ ሀገር ፍርድ፣ የሆነች ልጅ ብር ሰርቅ አንድ ሺ ብር ነው ኦኬ፣ አምሳ ሺ አምሳ ሺ ሰርቅ የሆነ ማስጠግዶ እየሰራች እንግዲህ፣ ወይ ቤተሰብ ታሞባት ወይ የሆነ ነገር ይሆናል፣ እና ገጠር ልሄድ ነው ምናምን ብላ አምሳ ሺ ብር ሰርቅ፣ ለስንት ዓመት እንደተፈረደባት ታውቃላችሁ? ለአራት ዓመት አምሳ ሺ ብር ሰርቃ ማለት ነው ግን የሰውን ልጅ ያህል ሰውን ያክል ነገር እንትን ያለ ግን የሚፈረድበትን አይታቸዋል። አስራ አራት አመት እንደዚህ፣ ለአምሳ ሺህ ብር አራት አመት የተፈረደባት ሰውን ያክል ነገር እንደዚህ ስንት ቦታ የሚደርስ ልጅ በከንቱ ያስቀረ፣ ግን ምስክር ምን ምን እያሉ ሊፈቱት ነው። እና እውነት ባካችሁ ድምፅ ሆኗት እባካችሁ ሁላችሁ የብሬክስን ዩቲዩብ ላይ እየገባችሁ ሸራርጉላት ቪዲዮዋን ከሰው ይድረስላት። እውነት ሰው ይርዳት። እኔ እንጃ። ኧረ በስመ አብ እኔ ምን እንደሚያጽናናት አላውቅም። እኔ ውስጤ ነው በጣም የነካችኝ። ምክንያቱም እንደናፈቀች እግዚአብሔርን እኛ በስደት ያለን ሁለም እንደተሳቀ ከዛሬ ነገ ምንሰማንን ሰማን እንደናፈቅን ዛሬ ነገ ስንል ቀኑ ይሄዳል። ይሁን እንደዚህ ደግሞ ሳይገናኙ መቅረት ማለት በጣም መቼም የማይወጣ ሰዓት ምን አለ እጅ ባገኘው ኑሮ ምን አለ በቃ ብዙ ነገር በውስጡ ይመላለሳል። እኛም ነገ እንደዚህ ነን። ብቻ ፈጣሪ ጠብቀን እውነት ሕይወት አይሞላም። አንዱን ስንለው አንዱ ይጎላል። አንዱን ስንለው አንዱ ይጎላል። ብቻ አላቅም። የእውነት ውስጤ በጣም ነው የፈራው። በቃ እኔ ራሴ ማለት ምንድን ነው እኔ በሆንስ በእኔ ላይ እንደዚህ ቢደርሰስ ብዬ ነው ያሰቡት? ምንድን ነው የሚያጽናናት ይችልች ብዙ ነገር የተጎዳሽ በብዙ ነገር የተጎዳሽ ልጅ በስደት ይህን ያላመት የቆየች ልጅ ከዛሬ ነገ ሂጅ ያገኘዋለሁ ያለችውን ስታጣ እንዴት ነው የምትጽናን ነው። እና ባካችሁ ድምጽ ሆኗት ቢያንስ ፍትህ ታገኝ፣ ቢያንስ ውስጧ ይረፍላት። ሁላችሁም የብሬክስን ቪዲዮ ሸር እያደረጋችሁ ለዓለም አዳርሱላት። እንደ ለነፍሴ ያለ ይርዳት። ጠበቃዎች፣ የህግ ሰዎች እንደዚህ የሚያግዟት ሊኖሩ ይችላል። እውነት የእሷንም ባያየ ልቡ ማይራራ ይኖራል ብዬ አላስብም። እግዚአብሔርን ኒንጃ አላቅ እኔም ማውቃት በቲክቶክ ነው። በእምነቷ ጠንካራ እና ጎበዝ ናት። ግን እኔ እንጃ ብስማ አሞልድ በጣም ነው ወንጀቴን የበላችኝ። እኔ እንጃ ብቻ ላቅም፣ ቤተሰብ እግዚአብሔር ከእንደዚያ አይነት ነገር ይሰውረን። በስደት ስንኖር ብዙ ነገር ብዙ ነገር ችለን ነው። ከዛም በላይ ደግሞ የቤተሰብ ናፍቆት አለ። መሸኖ ሄደን የምናገኛችሁ የሚለው ነገር በጣም የሚያስፈራው። እኔ ማርያምን በጣም ነው የፈራሁት። ብቻ ከዚህ ይሰውረን እና ቤተሰብ ድምጽ ሆኗት። እባካችሁ ሻሪ እያደረጋችሁ ድምፅ ሆኗት። ሁላችሁም የሰራችሁ ድምጽ ሆኗት። እግዚአብሔር አምላክ ከእንደዚህ አይነት ይሰውረን። ሰላምና ፍቅር እመኝላችኋለሁ። እግዚአብሔር አምላክ ሀገራችንን ይጠብቅልን። ወዳችኋለሁ፣ አከብራችኋለሁ። ሰላም